ሰላም ሰላም ሰላም። እንዴት ናቸው ድማ የተከበራችሁ በመላዋለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናቸው? ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረጉኝ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሃሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ እንኳን እንኳን እንኳን እንኳን ደስ ያላችሁ የግሬስ ፋሚሊዎች ማለት ነው። በዛሬ ሁለት እንግዲህ ሩታ ኩልና ቁልጭ ፍከት ያለች መኪናዋን በእጁ አስገብታለች። የእውነት በእናንተ ድምፅ ነው በእናንተ ድምፅ በእናንተ ድምፅ እንዳለ መኪና ይገዛላት ስጦታ ግማሽ ወድቅ ግን አብዛኛው መኪና ነበር ሲል የነበረው አብርሽም፣ ደግሞ ኦዲንሶችን አዳማጭ ነው በዚህ በኩል፣ በነገራችን ላይ የኦዲንስ ልብ መስበክ ይወዳልና እሱም ይሄ ነገርማ ይገባታል ብሎ ወስኖ እንግዲህ ለሩታ ይሄን የመሰለ ፍክት ድምቅ ያለ በረከት ስሙን በረከት ቢሆን ልጅሽን በእውነታ በረከት ይዞላት መጥቷል። ልጇ ገና ከመወለድ ደስ የሚል በረከት። በቀጣይ ደግሞ ሁለት ሶስት አራት እያሉ ብዙ ብዙ ነገሮች ሊመጡ ይችላሉ። በነገራችን ላይ አብርሽ ድንቅ ንግግር ዛሬ ተናግሯል። ብዙዎች ቪዲዮን እየጠሉት አንተን እየወደዱ እንደሚውም ተረድተዋል ብዬ አስባለሁ። የሚጠቅማችሁን የሚጠቅማቸውን ይዛችሁ የማይጠቅማችሁን ትታችሁ ከወናጅን ሆናችሁ ስለምትከታተሉን ከልብ እናመሰግናለን ብለ የተናገርካት ነገር ከልብ ይገብታለ። ምክንያቱም በአሁኑ ሰዓት አብዛኞቹ እየሰደቡ እየጠሉት ቪዲዮን የሚያዩት የድሮ ማንነትን ወይም ደግሞ ድሮ ምሰራቸውን እንዲሁም ደግሞ በውስጥ ያለውን ማንነት እያሰቡ ነው እንጂ አሁን ላይ በምሰራው ድራማ ደስተኛ ሆነው አይደለም አብዛኛው ሰዎች እያዩ ያሉት እና ይህ ነገር ተረድተዋል ከዚህ በኋላ ነገሮችን የምታቆም ይመስለኛል። ምክንያቱም እንግዲህ የእኔ ውድ እያለ ነበረ ሩታን ሲጠራት የነበረው። ቤትሽም ስትመጪ መጪ በራስሽ መኪና ነው፣ መኪናሽን እያሽከረከርሽ ነው የምትመጪው ነው ያላት። አዎ። ምክንያቱም እንግዲህ መቼም ፕራንክ ካልክ ይሄ ሕዝብ ይሄ ማህበረሰብ በቃ ጨረሰ፣ የትዩ ማህበረሰብ ጨረሰ። ጨረሰ ማለት ነው። ፕራንክ ነው ብትል ማለት ነው። እና ውድ ቤተሰቦች የሩታ ይገባታል። በጣም ጠንካራ የስራ ሰው፣ ታጋሽ፣ ንጹሕ ሴት ነች። ብቻ እሷን የሚገልጽበት ቃል የለኝም። በጣም ምርጥ ሴት፣ ፈተና የተፈተነ ሴት ናት። ብቻ ለካሜራና ለቪዲዮ እንዳይሆን አብርሽ። አዎ ይሄ ነገር እኛ ከሆነ ተጋደልናት። ለጀግናዋ፣ ለጠንካራዋ ለሩታ ሀብቴ ይሄ ያንስባታል። ሩታዬ ከነልጇ ልጇ ፈጣሪ ይጠብቃት። አብርሽ በጣም ደስ የሚል ነገር ነው ያደረገው። ሩታዬ ከዚህ በላይ ደስታ ይገባሻል። ዘመንሽ ሁሉ የደስታ ይሁን። ሊያስለቅሱሽ የመጡትን አሳፍረሽ አብርሽን በሳቅ ስለተቀበልሽ አድንቄሻለሁ። ሩታ ከዚህ በላይ ይገባታል። በነገራችን ላይ እነዚህ ቲሞች አስቡት። አሁን ሁሉም በተራ መኪና ይገዛሉ ምናምን ምናምን ምናምን። በቃ ተሰድበውም ተረግጠውም የሆነ ዓላማቸው ይደርሳሉ በዚህ ቀጥል። አብርሽ የማንንም ኮተ አትሰብስብ። ብሰሉ ልጃችሁን በፍቅር አሳድጉ። እሱ እኮ በነገራችሁ ላይ ሰርቶ እያሰራ ነው። በዙሪያው ያሉትን ስንት ሰው አሳደገ። በስማአም ጌታዬ። በአንድም በሌላም እየመጡ ነገር ግን ምንም የሚያስተምር ነገር ባይኖረውም እንኳን ማለት ነው እየተጋገዙ በማደጋቸው በጣም ደስተኛ ነ ምክንያቱም፣ አሁን ስታስቡት ይሄ ሁሉ ወጣት ምን ነበር የሚወጣው? ምን ነበር የሚወጣው? በቃ መሰደድ መንገላታት፣ መንከላተት ነበር የሚገጥመው። ስለዚህ አንድ ወጣትን የስራ እድል መፍጠር ማለት ቀላል አይደለም። እና ስራቸው አንዳንዴ ቢያናደደኝም መስራታቸው ደግሞ ደስ ይለኛል። እነዚህ ልጆች እንደገና አፍቃሪ መሆኔ ስወዳቸው የጥበብ መጀመሪያ እግዚአብሔር መፍራት ነው። አብርሃም እኛ ካስደበርከን ወራቶች ተቆጥረዋል። ዛሬ ግን ደስ ብሎኛል። ይገባታል። የሁሉም ገቢ ምንጭ ነች። ከነ ዘመዶች ከነ ግብራበሮች ሁሉም ናቸው። እሷም የገቢ ምንጭ አላት። ተሳስበው ነው እዚህ ጋ የሚያርጉት። ማንም ለማንም እንትን አይልም። ተመካክረው ተሳስበው ነው እየሰሩ ያሉት። ማርያምን ምኖች ስለተሳካ ደስታ ወደ ሬላው ምርታ ይገባሻል። ኮሜንታተሮች ተሳካላችሁ፣ ያ ተሳካላችሁ። ሴት ልጅ ግን ከተሰበረን ለመደሰት በጣም ይከብደናል። ብዙም እኮ ደስታዋ አይታይም። ለማንኛውም እንኳን ደስ ያለሽ። አዎ ታዲያ አብሬሽ በደህናው ቀን ቢሆን አስባችኋታል። የእሱ መኪና የተገዛ ጊዜ እንዴት እንደሆነች ታስታውሳላችሁ። ምክንያቱም በደግ ቀን ስለሆነ በጥሩ ቀን፣ አሁን እንደዚህ እያለች የምታሰላስለው ስለ ባሏ እንጂ ስለ መኪናው አደለም። እና እንዳላችሁት ብዙም ደስተኛ አደለችም። ልክ ናችሁ። ልብብናችኋታል አብሬሽ፣ ዛሬ ጥሩ ነገር አረክሩ ታየ። ስለአስደሰትክ ደግሞ ይገባዋታል። ወደ ድሮ ፍቅራችሁ ተመላችሁ፣ ልጃችሁን በፍቅር አሳድጉ። እንደዚህ እንደዚህ የሚገርም ነገር ነው፣ ወላይ የጥሩነት ነገር ሰው ሁሉ ይገባታል እያለ ነው። አይገርምም፣ ኧረ ሰው ይውደልን። ያው ይገባታል፣ የሰራ ሰው ናት። ለሩታ ከዚህም በላይ ይገባታል። አይዋ እንዲህ ቁም ነገር ስትሰራ ደስ ይላል። ሴት ልጅ ሚስትም እና ትምህርት እምነት ሴት ልጅ ማስደሰት እጅ ያማስከፋት ጥሩ አይደለም። ሩታ እንኳን ደስ ያለሽ። የሰው ደስታ የሚያስደስተው ያ አብርሽኝ ጀግና ስለ ሁሉም እግዚአብሔር ይመስገን። እንደዚህ እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፈዋል። ለማንኛውም እንኳን ደስ ያለሽ ሩታ በድጋሚ። አብርሽ ጥሩ ነገር አድርገሃል በዛሬው ዕለት። በዚሁ ቀጥል፣ ጥሩ ጥሩ ነገሮች እያሻሻላችሁ ሂዱ። ስራችሁን እየሰራችሁ ጎን ለጎን ከዚህም በላይ እየተሻለ ቦታ እንደምትደርሱ አምናለሁ። ውድ ቤተሰቦች ኛንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ቀጣይ ደግሞ ጽጌና ዳኒ ጽጌና ዳኒ እንግዲህ በዛሬው ዕለት ኤፍሱን ተብዬዋ ድንገት ቤት ውስጥ አልፈልግም ብለው በቀደም ዛሬ ጽጌ በመምጣቷ ተንጨርጭራ ተናዳ ቤት ውስጥ ላየቻት መርዝ ሰተሹ ሊሆን ይችላል። የልጅ አባት ነው በሚል ጽጌ በጣም አስቀይማት ነበር። እንግዲህ ዳኒሙ ለሷ ለጽጌ ወግኖ ሲከራከር ነበረ ከኤፍሱን ጋራ። ጽጌ ምንም ለሱ መድኃኒት የሚያሰጣት ምንም አይነት ምክንያት የላትም። ምክንያቱም በጣም የምትወደው አብሮ አደጋ ፍቅረኛ የምታፈቅረው ልጅ ነው። ከእንደውም አንቺን ነው የምንፈራሽ። ምክንያቱም ከኋላ እና ካናት ስለመጣሽ ምን እንደምትፈጥሪ ስለማናቅ። ኦኬ ከጠረጠርንም፣ የምንጠረጥረው የምንጠረጥረው አንቺን እንጂ እሷን እንዳልሆነ ከወዲሁ እነግርሻለሁ ማለት ነው። ምክንያቱም ምንም እሷ በዚህ ልክ እሱን እንዲጎዳት የሚጎዳ ነገር ማድረግ አትችልም። ምክንያቱም ምንም ያደረገ የተፈጠረ ነገር የለም። መግዳት መከዳዳት እያለ ነው ያለነው ያለ ነው በቃ። ስለዚህ ውድ ቤተሰቦች ሁሉም ሰው እንግዲህ የጽግሻን እንትን በቃ ደስ የሚል ነገሮች እያየን ነበረ። ውድድሯንም በድል አሸንፋ መታ ያው ቤት ውስጥ ነገር ቢጠብቃትም ማለት ነው፣ ወቤት ውስጥ ነገር ቢጠብቃትም ምንም አይደለም። ውድድሯንም ደስተኛ መሆን ያን ያክል እንትን ባትለውም ብቻ ውጤት ይዛ ወደ አገሯም ስለገባች በጣም ደስ ብሎኛል። ሁላችሁም ያው ኮንግራ እንዳላችኋት ተስፋ፣ ምክንያቱም ጽግሻ ጠንካራ እና ጎበዝ ጀግናቴ ስለሆነ ስለሚገባት ማለት ነው። በነገራችን ላይ ጽጌ ይገባታል፣ የእውነት ይገባታል። ምንም ነገር ብታደርግ ቢሳካላት በጣም ደስ የሚል ነገር አለው። ኦኬ፣ እና ኤፍሱን ተብዬዋ ደግሞ ከህይወታቸው መውጣት ነው ያለባት እንጂ እሷ መታ ሁልጊዜ እንትናን ጽግሻ መናገር የለባትም የለባትም። የእውነት ትክክል አይደለም፣ ተገቢ አይደለም፣ መሆንም የለበትም። አንዳንድ ጊዜ በራሳችን ሰዓት እንትን የምንላቸው ነገሮች በጣም እንትን ይላሉ፣ ይጎዳሉ። እና ከእነሱ ህይወት ብትወጪ በጣም ደስ ይለናል። ጽጌሻ እና ዳኒ እንደሆነ የሚለያዩ ሰዎች ስላልሆኑ ማለት ነው። የመጣሽው አንቺ ነሽ መጤ፣ ደግሞ ቀስ ብሎ ስለሆነ የሚወጣው ከህይወታቸው ውጪ። በቃ ከህይወታቸው ውጪ እና የራስሽን ህይወት ኑሪ። ልጅ የሚባል ነገር ደግሞ የለም። አቷሽ አቷሽ። ውሸት የትም አያደርስም ሴትዮ። ውሸት አቷሽ። ወደ ቤተሰቦች ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ሰብስክራይብ ታደርጉ የደርሚታን ተጫኑ። ስለተከታተላችን ከልብ ነው የማመሰግነው። እወዳችኋለሁ። መልካም ጊዜ። ባይ ባይ።